መልካም መቃጠል፣ መልካም መቃጠል። እዛ ሰፈር ማለት ነው። እዛ ሰፈሮች አላችሁ ደህና ናችሁ? እንዴት ነው? ክሎሪክስ እናቀብላችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ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 ጠላት እያየ አይኑ ደም ይለብሳል ማለት ነው። በቃ ሲተዋችሁ የማትተዉ ባላዬ፣ ሲያልፏችሁ የማትታለፉ በጣም ብዙ የወገብ ቅማሎች አላችሁ ማለት ነው። እኔ ግርም የሚለኝ ነገር አለ። ሰው እኮ ዝም የሚላችሁ ወይ ደግሞ እንዴት ልበላችሁ መልስ የማይሰጣችሁ ከእናንተ ያነሳፍ ኖሮት፣ ወይ ደግሞ ፈርቷችሁ ምናምን አይደለም። ሲንቃችሁ ነው። ገባችሁ? ሰው ዝም የሚላችሁ ሲንቃችሁ፣ ቦታ አልሰጥ ሲላችሁ ዝም ይላችኋል እና እኛ ለእናንተ መልስ አንሰጥም፣ በቃ እኔም ስለሄሉ ብዙ ነገሮችን እያየው እየሰማው በኮሜንት በእንትንም ዝም እያለን ስንተዋችሁ፣ ኦዲየንሶቿ እኛ የምንከተላት ሄሉን የሆነ እንደፈራ ናችሁ አድርጋችሁ የምትወስዷላችሁ። በቃ ብቻ እናንተ አሁን እዚህ ጋ የዋታ አሁን ዩቲዩበር ማለት ነው። ብዙ ነገር ነው የምትለው፣ ስለ ሄዱ ውስጥ ላይ ትገብታችሁ ስታዩት ማለት ነው። ብዙ ነገር በቃ ማትለው ነገር የለም። የፈለግሽውን መደገፍ መብትሽ ነው፣ አያገባንም። ግን ደግሞ የሄዱን ስም እየጠራሽ ኝኝኝኝ የምትዩ ነገር ሁሉ አይመቸኝም። በቃ ተፋቻት ልጅቷን። አንቺና መሰሎች ተፋቷት። የወገብ ቅማል ምቀኛ ትሁኑ እንዴ ሰው ሰው ለምን አማረበት ሰው ለምን በላ ሰው ለምን ተንቀሳቀሰ እኘ ሀያ አራት ሰዓት አይሰለቻችሁም ገብታችሁ ማየት ይችላላችሁ አሁን እዚች ቻናል ላይ የሚለቀቀውን ነገር ገብታችሁ ማየት ይችላላችሁ በቃ ሄዱ ቅመም በሏት ለእሷ ቅመም እሷን ካላነሳች ደስ አይላትም በቃ ባገኘችው አጋጣሚ ሁሉ ስለ እሷ መናገር ትወዳለች እንዴ ምንድን ነው ምንድን ነው ምንድን ነው እንዴ ከአፍቅረሽ ከሆነ ውሰጁ። እኛ ያገባንም የዘወዱባችሁን ስራሳችሁ ያዙ። እኛ ያገባንም ምን አስጨነቅን? ሁሉም ምርጫውን ይዟል። የሚወደውን ይከተል ብለናል። እኛም ደግሞ ስንትኋችሁ መተው አለባችሁ። ይህ ስንናገራችሁ ነገራችሁ አራር ጭቃጭቃ አንድ እንኳን የተሻለ የለባችሁም እኮ የምትናገሩት ንግግር እኛ ጋመታችሁ ማለቅለቅ፣ እሱ ቻናል ላይ ሄዳችሁ ማጽወት ጉዴ የለም ምናምን ተለጣፊ አትሁኑ አንዳንድ ጊዜ ራሳችሁን ለመቻል ሞክሮ ሁሌ ተለጣፊነት ይደብራል ገባችሁ ሄዱ አሁን በራሷ መንገድ እየሰራች ነው በራሷ መንገድ እየተንቀሳቀሰች ነው እናንተ ምናችሁን የሚነካችሁባችሁ ነገር የለም በቃ ሁሉን እትታ ሁሉ ረግጣ የራሷን አለም እየኖረች ነው በቃ ምንድን ነው ምንድነው እንደዚህ ያቃጠላችሁ ልጁ የሌላ የስድስት ሴቶች ነው ልጁ እንደዚህ ነው ሞዴል መሆኑን አጣችሁት ስራ እንደሆነ አጣችሁት። ሲቀጥል ደግሞ ምን አገባችሁ? እሷ ከወደደችሁ ለምን አስራ ሁለት አይሆንም? ምን አገባችሁ? ምን ቤት ናችሁ እናንተ? ምንድነው የሚያንገበግባችሁ? ምንድነው የሚያቃጥላችሁ? ይሄንም መልስ ስጡኝ። በቃ ይው እያንዳንድ ዛሬ መተሽ እኔ ጋር ኮሜንት ላይ አፍሽን ከፍታለሁ ብትይ ለዘላለም ማሰናብትሽ፣ ለዚህ ቪዲዮ ሰው ለዘላለም ማሰናብትሽ። ተጠንቀቂ፣ ሁልሽም ማለት ነው። የእናንተ ሰውዬ የእናንተ ንድቦ አልለጥፍባችሁም አልለጠፍኩባችሁም፣ ስሙን አላነሳባችሁም። ግን ደግሞ የእናንተ ሰውዬ ስሙ እንዳይነሳ ከፈለጋችሁ ከሄዱ እራስ መውረድ አለባችሁ። በቃ የእሷን ስም አታንሱ። በፈለጋችሁ ስሩ፣ የፈለጋችሁን አድርጎ። ለምን እንኮኮ ብላችሁ እዚህ ሽኮል አዝላችሁት አትሄዱ። ከተመቻችሁ አያገባንም። ከቻላችሁት ማለት ሆዱ ካልገፋችሁ ወይ ደግሞ ከቻላችሁት ችግር የለውም፣ አዝላችሁ ዙሩ። እኛ አይመለከተንም። ዝም የሆነ ነገር አንድ ነገር ብዬ ሀሳቡን ስለሱ ልናገር ከመጣ ዝም ቤት ስለሱ ላላቸው፣ እናንተም ዝም ብሎ እናንተም ዝም ብሎ ሱ ሄዱ፣ አታንሱ። በቃ አንፈልግም፣ ቤታችን አትንጡ። ሄዱ፣ ቤት አትንጡ። አላስፈላጊ ቆሻሻ ኮሜንታችን አትጻሉ፣ አንፈልግም። በኮሜንት አትሰበርም የኛ ልጅ ገባችሁ። ስንት ነገር እያለፈች የመጣች ልጅ ናት፣ እዚ የደረሰች ልጅ ናት። ስለዚህ ምንም ማሽቋለጥ አያስፈልግም። ሄዱ። ብቻ ወደፊት ነው ምንጊዜ ማለት ነው፣ ገባችሁ። ወደፊት ወደኋላ የሚባል ነገር የለም። በቀደም በሰራችሁ ቪዲዮ እኛኛኛኛኛ ያለች አሁን እዚህ ነግርኳቸው ማለት ነው። በግድ ይዘህ እንግዲህ ምን አገባሽ? ምን አገባሽ? አዝሎ ሚውሰዳት ምንም ታርግ መብቷ እኮ ነው። ቻናሉ የራሷ አፏ የራሷ ስልኳ የራሷ ምን አገባሽ? ምን ቤት ነሽ? ምንድናችሁ እናንተ እንዴ? እኔ እኮ አንዳንድ ግራ ግብት ይለኛል። የሰው ልጅ እኮ ምን እንደሚፈልግ ራሱ እኮ ማውቃት ይችሉ እንዴት ልበላችሁ የሰው ልጅ መሬት ስትሉት አልጋ አልጋ ስትሉት መሬት ስታቃላችሁ እንደዚ አይነት ነው የሰው ልጅ ማለት ነው ባጭሩ እኛ ትተናችኋል በቃ ንቀናችኋል ባጭሩ አታላዝኑ የሆነ ነገር አጋጣሚው ስታገኙ መታችሁ መጽሐፍ የሆነ ነገር ስታገኙ እዛ መጽሐፍ ቀረችባቸው አረ እባክሽ እውነት ተገላገለች እሷ ተገላገለች ምንድን ነው ምን ማዘልን የቀረባት ምን ቀረባት ምን ቀረባት ሄሉ እንደ አንዳንዴ የማያገባችሁ ቦታ ወስዳችሁ ከምታለቀልቁ የራሳችሁ ኑሮ ብትኖሩ መልካም ነው። እስኪ ህይወቴ፣ እንዴት ልቀይር የራሴን ህይወት? እነሱ በሀገራቸው ሆኖ ህይወታቸው እየተቀየረ ነው፣ እኔ እንዴት ልቀይር ራሴ ብላችሁ እስኪ አስቡ። ሌላ ሰው እንትን ከምትሉ ማለት ነው፣ ገባችሁ? ሌላ ሰው፣ የሌላ ሰው ህይወት ከምትወጭ፣ የሌላ ሰው ህይወት ከምትፈተፍቱ፣ እስቲ እኔ ህይወቴ ምን ላይ ነው ያለው? እኔ እየተሻሻልኩኝ ነው ወይ? በሉ እስኪ።

ዝንብይስ በለንዲዝ ምናም እየፖሶት ብንበል አንዳንዴ ታቃላችሁ። አለ ቪዲዮ ሰሩ ሀብት ሳይታችሁ ምናም ዝግት የሚሆ የሚያስጠላችሁ ጊዜ የለም ዩትብ ላይ እንደዛ ስለሆነብኝ ዝንብዬ ሪካርዶች እያመጣው ነበር የምፖስተው። ግን አሁን አበዛችሁት አበዛችሁት፣ ገባችሁ። እና ዝም ማለት ደግሞ ፍርሃችሁ አይደለም። አንድ ሰው ዝም ካላችሁ ሁለት ነገር አለ፤ አንድ ንቋችሁ ነው፣ አንድ አክብሯችሁ ነው። ስለዚህ እኛ ደግሞ ንቀናችሁ ነው ገባችሁ ይሄዱ ደጋፊ ስራ ስላለው ስላላቸው እየሄዱን በየኮሜንቱ መጨቃጨቅ ስለማንድ በራሳችን አለ መኖር ስለምንፈልግ ነው እንጂ እንደ እናንተ አፋችን ምክት አላቃትን። እንዲሁ ኮሜንታችሁ ራሱ ጭቃጭቃ እንዲሁ አራር እኮ ነው የሚለው። የምር እንዴት እንደሚዘጋ ማለት ነው የምትናገሩት ንግግር የምትጽፉት ምናምን፣ እንዲህ እረ ይደብራል። ራሳችሁን አስከብሩ። እንደገና ደግሞ የራሳችሁ የምታደንቁ ሰው እንዲከበርላችሁ ሰው ማክበር ልመዱ። እናንተ ሰው ስታከብሩ ሌላውም የናንተን ያከብርላቸዋል። አለበለዛ ግን እየሄዳችሁ ብታሽቋልጡ የሆነ አጸያፊ ቃላት ምጽፉ ከሆነ እናንተ የምትያዛችሁ ትዱባችሁ ራሱ አይከበርላችሁ። ሰው ደግሞ ዝም አለ ማለት በቃ እንደነገርኳችሁ አንድም ንቋቸዋል፣ አንድም አክብሯቸዋል። ስለዚህ ወደ ራሳችሁ አይዲያ ተመለሱ። በቃ እዛው ሂዱ፣ ይላላሱ፣ ይላጣጣፉ፣ የራሳችሁን ሰው እንደፈለጋችሁ አድርጉ። ወደ እኛ ትምጡ። በቃ እኛ ከሉ ምንም ትስራ እንደግፋታለን። ምንም ታርክ እንመክራታለን። ታጥፋን እንመክራታለን። ጥሩ ስራ እናወድሳታለን፣ እናግዛታለን። እናንተ አያገባቸውም በቃ አያገባቸውም። እች አልሱ ለዚች ዩቲዩበር እና ለመሰሎቿ ማለት ነው። አንዳንድ ዩቲዩበሮችም ሆኑ ኮሜንታተሮች አያገባቸውም። መታችሁ ደግሞ እኔ ጋ እንዳታላዘኑ፣ ገባቸው። አልጠሯችሁም። እናንተ የምታደርጉት ነገር ስለናድዴ ነው። የእናንተ ሰው ይዤ መጣት ራሱ አልፈልግም። ስጀመር አያችሁ፣ ለዛ ነው ፎቶ ራሱ ያልተጠቀምኩ። ዛሬ በቃ አቅለሽላችሁኛል። ማየትም አልፈልግ በየትም በሄዳችሁበት ማለት ነው። ተግባባ ። ለማንኛውም ቤተሰቦች ሰብስክራይብ አድርጉ። መልካም ጊዜ የሆነላችሁ። ቻውቻው